ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዛ በበግደይ የሚለውን የዩትዩብ ቻናል ከተቀላቀላችሁ ቤተሰቦቻችን መካከል በጣም በርከት ያላችሁ ጥያቄዎችን ትልካላችሁ። በዚህ የዝውውር መስኮት እኔ የምደግፈው ክለብ ምን አድርጎ ይሆን፣ የእንትና ጉዳይ ምን ደረሰ፣ የሚሉ እና ሌሎች ጥያቄዎች ይደርሱናል። እነዚህ ጥያቄዎች ደግሞ በክብር ይስተናገዳሉ። ምንም ጥርጥር የለውም። በዚህ ሰዓት ላይ በለት ተለት እንድንገናኝ የምናደርግበት ዋነኛው ምክንያትም የክረምት የተጫዋቾች የዝውውሩ መስኮት እንግዲህ ለዓለም ዋንጫ ተሳታፊ ክለቦች ተብሎ የተከፈተው ነገ ይዘጋል። ከዛም በኋላ ግን ክለቦች በጣም በጣም በጣም ትልቅ ተሳትፎ ያደርጋሉ፣ ትልልቅ ዝውውሮችም ይከናወናሉ ተብሎ የሚጠበቅበት ስለሆነ ይህንን ትኩረት ሰተን እየሰራን የምንቀጥል ይሆናል። ከአርሰናል እንጀምራለን እንግዲህ ይህ ክረምት ለአርሰናል የእውነት ለመናገር በጣም ብዙ ነገሮችን ለመወሰን በጣም ብዙ ነገሮችን ለማስተካከልና የረጅም ጊዜ የደጋፊዎቹን ጥያቄ በተግባር መልስ ለመስጠት ይሄ ክረምት አርሰናል የሚዘናጋበት ሊሆን አይችልምም አይገባምም አርሰናል ስኳዱን ቢውልድ ማድረግ መቻል አለበት ይህንን የስኳድ ግንባታ በዚህ ክረምት በደንብ በደንብ ካላጠናከረ በስተቀረ ነገሮች የበለጠ ሊከብዱ ነገሮች የበለጠ ሊያስቸግሩ ይችላሉ እንግዲህ የነ ሚካኤል አርቴታ የነ አንድሪያ ቤርታ ዋነኛ ትኩረት ምን ላይ ነው የሚለውን በጣም በተደጋጋሚ ስላነሳ ነው ያንን በድጋሚ ወደ መዘርዘር አንገባም ነገር ግን በጣም ብዙ ሊስተካከሉ በጣም ብዙ መልክ ሊይዙ የሚገባቸው ጉዳዮች ሰዎች አሉ ከተጫዋቾች ዝውውር ጋር። አንዳንዶቹ በቀጥታ የዋናው ቡድን ተሰላፊ ሆነው በመጀመሪያው ቡድን ላይ ትልቅ አስተዋጽኦ እንዲያደርጉ፣ የአርሰናልን ውጤታማነት እንዲያሻሽሉ፣ አርሰናልን ከሁለተኝነት አላቀ ወደ ሻምፒዮንነት እንዲወስዱ የሚጠበቅባቸው ተጫዋቾች አሉ። በሆልዲንግ ሚድፊልደር ቦታ የሚጫወቱ አጥቂ ቦታ ላይ የሚጫወቱ እንደዚሁም ደግሞ በግብ ጠባቂና ፉልባክ ላይ አርሰናል ተጨማሪ ተጫዋቾችን ይፈልጋል። በመስመር በኩል ተጨማሪ ተጫዋቾችንም እንደዚሁ ከግምት ውስጥ አስገብቶ ሊንቀሳቀስ እንደሚ የሚችል ነው የሚጠበቀው። ግን ባለፉት ሁለት የክረምት የተጫዋቾች የዝውውር መስኮት ላይ አርሰናል እንደነበር ተሳትፎ አርሰናል ምንን በትክክል ፈጸመ፣ ምንስ አጎደለ የሚለውን ስናነሳ በዋናነት በዘጠኝ ቁጥር ቦታ የሚጫወት ተጫዋች እያስፈለገው አርሰናል ያንን ሳያሳካ ባሉት ተጫዋቾች የውድድር ዓመቱን እየጀመረ ሁለተኛ ሁለተኛ ሁለተኛ ወጣ። ይሄ የአርሰናል ደጋፊዎችን አስቆጭቷልም አስቆጥቷልም ይበቃል እንዲሉም አድርጓቸዋል። ይበቃል ያሉት ሁለተኝነትን ነው። ስለዚህ አርቴታና አንድሪያ ቤርታ ተጋግዘው ሰርተው ከሁለተኝነት አርሰናል የሚወጣበትን ጠንካራ ዝውውር ማድረግ መቻል አለባቸው። እስካሁን ድረስ ለስምምነት ጫፍ የደረሰው የኬፓ አሪዛባላጋ ዝውውር ብቻ ነው። ነገር ግን ዛሬ ከሰዓት የተሰማው ጉዳይ ልብ የሚያሞቅ ይመስለኛል። ከሆነ ከተሳካ እና መፈጸም ከተቻለ አርሰናል የበለጠ ሞገስ ሊያገኝ የበለጠ አስፈሪ ሊሆን ወይም ወደ ድል ሊቀርብ የሚችልበት ዝውውር ይከናወናል ተብሎ ነው የሚጠበቀው። ይህንን ጉዳይ ስናነሳ እያወራን የምንገኘው ስለ ቤንጃሚን ሼሽኮ ነው። አርሰናል ለዚህ ተጫዋች ዝውውር እስከ አንድ መቶ ሚሊየን ዩሮ ለመክፈል እየተዘጋጀ መሆኑ ተሰምቷል። አሁን ከሰዓታት በፊት ነው ይሄ መረጃ የወጣው። እንግዲህ አርሰናል በድጋሚ ቀጠሮ ይያዝልኝ ብለዋል። ይሄ የድጋሚ ቀጠሮ የቤንጃሚን ሸሽኮ ተወካዮችን ለማነጋገር የድጋሚ ቀጠሮ የአርቢ ሊያብሲች ተወካዮችን ጋራ ቁጭ ብሎ ለመነጋገር ነው። ስለዚህ ይህንን መነጋገር የሚያደርግበት ዋነኛው ምክንያት ቀደም ሲል የመጀመሪያ ዙር ውይይት የመጀመሪያ ዙር ድርድር አድርገዋል። በዛ ድርድር ላይ የቀረበው ዋጋ አለ። ከዛ ድርድር በኋላ ደግሞ አረቢ ላይፕሲች የገለጸው ኢንትረስት አለ የገለጸው ፍላጎት አለ። እንግዲህ በስካይ ስፖርትስ የደችላንድ ሪፖርተር የሆነው ፍሎሪያን ፕሊትንበርግ የሚባል ሰው ዛሬ ከሰዓት በኋላ ይፋ እንዳደረገው አረቢ ላይፕሲች እና አርሰናል በቤንጃሚን ሸሽኮ ዝውውር ዙሪያ ስምምነት ላይ ለመድረስ የ22 ዓመቱ ተጫዋች ወደ አርሰናል ተጫዋችነት እንዲቀየር ነገሮች በመልካም መንገድ እየሄዱ ነው። ዋጋውም እስከ አንድ መቶ ሚሊየን ዩሮ ሊደርስ እየተቃረበ ነው። ስለዚህ አርሰናል መቶ ሚሊዮን አውጥቶ አንድን ተጫዋች ወደ ኤምሬትስ ስቴዲየም የሚወስድ ከሆነ ምን ያህል እየቆረጡ፣ ምን ያህል ለታላቅ ፍልሚያ እየተዘጋጁ እንደሆነ ያሳያል ነው የሚሉት የእግር ኳስ ትንታኔ ባለሙያዎች። ስለዚህ የስሎቬኒያ ኢንተርናሽናል የሆነው ቤንጃሚን ሼሽኮ በዘንድሮ የውድድር ዓመት 21 ጎሎችን ለአርቢ ላይፕሲች ያስቆጠረ፣ እንደዚሁም ደግሞ በስምንት የአውሮፓ ቻምፒዮንስ ሊግ ጨዋታዎችም ላይ በጣም ጥሩ የሚባል አስተዋጽኦ ያደረገ ወደ አራት የሚደርሱ ጎሎች ላይ ተሳትፎ ያለው ተጫዋች ነው። ስለዚህ በቡንደስ ሊጋው የሚጫወት የነበረው ይህ ተጫዋች ከቡንደስ ሊጋ ወጥቶ ወደ ፕሪሚየር ሊግ እንዲሄድና ኦፊሻል የሆነ ዝውውር እንዲጠናቀቀ ይህም ደግሞ ብዙ ጊዜ እንዳይወስድ ለማድረግ ነው። አርሰናል የሁለተኛው ዙር ዋጋ ማቅረብ የሁለተኛው ዙር ድርድር ቀጠሮ እንዲያዝለት ያደረገው። ስለዚህ አንድ መቶ ሚሊየን ዩሮ ያለምንም ጥርጥር ሪቢ ላይፕዚግ ተጫዋቹ አርሰናልን እንዲቀላቀል እንዲፈቀድ ያደርገዋል ነው የብዙዎች እምነት። ምንም የሚቀየር ምንም የሚስተጓጎል ወይም ወደኋላ የሚመለስ ነገር ይኖራል ብለውም ደግሞ አያስቡም። ስለዚህ ቤንጃሚን ሼሽኮን ካገኘ የአርሰናል ደጋፊዎች በብዙ በብዙ ነገር ሊረጋጉ ይችላሉ። ምክንያቱም አርሰናል ላይ የበዛው ጥያቄ አጥቂ ያስፈርም አጥቂ ያስፈርም አጥቂ አርሰናልን መቀላቀል አለበት የሚል አስተያየት ነበር። ስለዚህ ይህንን የበዛውን የደጋፊዎቹን ጥያቄ በተግባር ለቤንጃሚን ሸሽኮ ዝውውር አሁን ያቀርበዋል የተባለውን ዋጋ አቅርቦ የአርቢ ላይፕሲችንና የተጫዋቹን ስምምነት አግኝቶ አርሰናል ዝውውሩን በቅርቡ ይጨርሳል ተብሎ እየተጠበቀ ይገኛል። አንድ መቶ ሚሊየን ዩሮ ለቤንጃሚን ሸሽኮ። ከዛ ውጪ የበቀደሙ የኔሽንስ ሊግ ጨዋታ ላይ ጎል ሲያስቆጥር ያየ ነው። የእውነት ለመናገር በጣም ጥሩም ሲንቀሳቀስ የነበረው የማርቲን ዙብሜንዲ ጉዳይ ላይስ ምን አዲስ ነገር አለ? ነው ይሄ የሪያል ማድሪድ ፍላጎት በዚህ ተጫዋች ላይ መፈጠርን ተከትሎ የአርሰናል ደጋፊዎች ስጋት ፈጥሮባቸዋል። ስጋቱ ምንድን ነው? ዙብሜንዲ ሪያል ማድሪድን ለመቀላቀል ሊመርጥ ይችል ይሆን አርሰናል እና ሪያል ሶሴዳድ መካከል ተደርሷል የተባለው ስምምነት በሪያል ማድሪድ ፍላጎት እና ሪያል ማድሪድ ባቀረበው ጥያቄ አጓጊነት ምክንያት ሊፋለስ ይችል ይሆን የሚል የስጋት ስሜት አላቸው ብዙ የአርሰናል ደጋፊዎች። ምክንያቱም ሪያል ማድሪድን እንቢ ማለት ያስቸግራል ለተጫዋቾች፣ ለክለቡም ቢሆን አንድ በጣም ወሳኝ ተጫዋቹን ሲያጣ ሁለት ወይም ሶስት የሚሆኑ ተጫዋቾችን እንዲዋስ ሪያል ማድሪድ ከፈቀደ ስለሚዋስ ደግሞ ሪያል ማድሪድ ምንም ገንዘብ የማያስከፍለው ከሆነ በአንድ በኩል ገንዘብ ይጠቀማል፣ በሌላ በኩል የሜዳ ላይ አገልግሎት ከሪያል ማድሪድ በሚዋሳቸው ተጫዋቾች እንዳይጓደል ማድረግ ይችላል። ስለዚህ ይሄ የሪያል ሶሴዳድን ሰዎች ጉዳዩን በድጋሚ እንዲያጤኑት ሊያስገድዳቸው ይችላል ነው። አሁን ከሰዓት በኋላ በወጣው መረጃ ሪያል ማድሪድ ይህንን የዙብሜንዲን ዝውውር ለማጠናቀቅ የመጨረሻ ያለውን ኦፈር ለሪያል ሶሴዳ አቅርበዋል የሚል መረጃ ከስፔን ጋዜጦች ወጥተዋል። እንግዲህ የመጨረሻው ኦፈር ምንድን ነው የሚለው ባይዘረዘርም ነገር ግን የሪያል ሶሴዳድ ሰዎችን ልብ ለመክፈል የሪያል ማድሪድ ጥያቄ አቅም አለው ነው፣ የሪያል ማድሪድ ጥያቄ ጉልበት አለው ነው እየተባለ ያለ። ይሄ ከሆነ አርሰናልም በእርግጥ ዙብ ሜንዲን አርቴታ በጣም ስለሚፈልገው በእርግጥ መሀል ላይ ምንም አይነት ክፍተት አርሰናል እንዳይፈጠርበት ለማድረግ ዙብ ሜንዲ ስለሚረዳ አለማችን ላይ ያሉ ከሚባሉት ዲፌንሲቭ ሚድፊልደሮች መካከል አንዱ ዙብ ሜንዲ ነው። በጣም በጣም በጣም የተዋጣለት አገልግሎት መስጠት ይችላል። ይህንን አገልግሎት ለዛም ነው ሪያል ማድሪድም አርሰናልም ሌሎች ትልልቅ ክለቦችም የሚፈልጉት። በነገራችን ለማንቸስተር ሲቲ የዚህ ተጫዋች ፈላጊ ነበረ፣ እንደዚሁም ሊቨርፑል የተጫዋቹ አድናቂና ፈላጊ ነበር። አሁን ፍላጎቶቻቸው በሌላ መንገድ ማሳካትና ማስተካከል ስለቻሉ የተጫዋቹ ዋነኛ ፈላጊዎችና በፍላጎትም በፍላጎትም እየተፎካከሩ የሚገኙት ሪያል ማድሪድና አርሰናል ሆነዋል። የሪያል ማድሪድ የመጨረሻ የተባለው ጥያቄ ለሪያል ሶሴዳድ ዙቢሜንዲን ወደ ሳንቲያጎ ቤርናባው ለመውሰድ ተቀባይነት የሚያገኝ ከሆነ ለአርሰናል ትልቅ ጉዳት ነው፣ ለአርሰናል በጣም ትልቅ ኪሳራ ነው። ስለዚህ አርሰናል መፍጠን፣ አርሰናል ቶሎ ብሎ ነገሮችን ማከናወን ይኖርበታል የሚባለው ከዚህ አንጻር ነው። በአርሰናልና በሪያል ሶሴዳድ መካከል የተደረሰው የቀደመው ስምምነት በአዲሱ የሪያል ማድሪድ አጓጊ ጥያቄ እንዳይፋረስ ነው ስጋት ላይ የተወደቀው። ማንቸስተር ዩናይትድ ማንቸስተር ዩናይትድ ራሱን ለማጠናቀር የነ ኤምቤሞን ዝውውር የነ ማቲያስ ኩናን ዝውውር እንደዚሁም ተጨማሪ አጥቂ ተጫዋቾችን ወደ ቡድኑ እንደሚቀላቀል ምንም ጥርጥር የለውም። እዚህ ላይ ክለቡ ማስተማመኛ እየሰጠ ይገኛል። የተሻለ የውድድር ዓመት የተሻለ ውጤታማ የሚኮንበት የውድድር ጊዜ እየመጣ ነው ብሎ አሞሪም እንደተናገረው፣ ይህንን የተሻለውን ጊዜ ለማምጣት ይረዳሉ የተባሉ ተጫዋቾች ወደ ኦልድትራፎርድ እየተሰባሰቡ ወይም እንዲሰባሰቡ እየተደረገ ነው። ማን ማን ይሰናበታሉ የሚለውን በተመለከተ የተወሰኑ መረጃዎችን ቲፕ እናደርጋቸዋለን ግን ለምሳሌ ማንቸስተር ዩናይትድ ራሱን ማጠናከር ከሚፈልግባቸው ቦታዎች አንዱ ሁለቱ አስር ቁጥር ቦታ ላይ የሚጫወቱ ተጫዋቾች ለአሞሬ ማሳብ የሚመቹ የማንቸስተር ዩናይትድን የማጥቃት አቅም ከፍ የሚያደርጉ ማንቸስተር ዩናይትድ በውድድር ዓመት የሚያስቆጥረው ጎል ብዛት እንዲያድግ የሚያደርጉ ተጫዋቾች መሆን አለባቸው ነው። ሁለቱ አስር ቁጥሮች በራሳቸው ጎል የሚያስቆጥሩ በራሳቸው የማንቸስተር ዩናይትድን የጎል ማስቆጠር አቅም የሚጨምሩና የሚያሻሽሉ ይሆናሉ ተብሎ ቢጠበቅም ከነሱ ፊት ደግሞ የሚጫወተው ዘጠኝ ቁጥር ቦታ ላይ የሚሰለፈው ተጫዋች እጅግ በጣም ደግሞ የበለጠ ወሳኝ ነው። ስለዚህ ማቲያስ ኩና ስለፈረመ እምቤሞ ስለፈረመ ማንቸስተር ዩናይትድ ይህንን ዝውውር እንደ በቂ ያየዋል ማለት አይደለም። ዘጠኝ ቁጥር የግድ ነው ይባላል። ይህንን በተደጋጋሚ ስናነሳው ነበረ። የአንድሬ ኦናና በማንቸስተር ዩናይትድ ቤት ውስጥ መቆየት አለመቆየት ላይ ትልልቅ ጥያቄዎች እየተነሱ ነበረ። አሁን ይህንን ጥያቄ ወደ ተጨባጭ እውነትነት የሚቀይረው ምናልባትም ኦናና ና ማንቸስተር ማንቸስተር ዩናይትድ ሊበቃቸው ነው እንዴ የሚያስብል ጥያቄን የሚፈጥረው ማንቸስተር ዩናይትድ የባርሴሎናውን ግብ ጠባቂ ማርክ አንደርተር ስተገንን እየተከታተለው ነው። በተጫዋቹ ዙሪያ ፍላጎት አሳድረዋል። ተጫዋቹ ወደ ማንቸስተር ዩናይትድ የሚሄድበትን መላ እየፈለገ ነው የሚገኘው ይላል የቲም ቶክ ወሬ። እንግዲህ ክለቡ ወይም ማንቸስተር ዩናይትድ የግብ ጠባቂ አማራጮቹን እያሰፋ ከአንድሬ ኦናና ጋር መለያየት የሚችልበት ወይም አንድሬ ኦናናን ሸኝቶ ሌሎች የተሻሉ ግብ ጠባቂዎችን ወደ ቡድኑ የሚያመጣበትን ከፍተኛ ጥረት እያደረገ ነው የሚገኘው። ይሄ ጥረት ነው እንግዲህ ማርክ አንደር ተርስተገን ጋር ያደረሰው ተብሏል። ይሄ ጥያቄ ለማንቸስተር ዩናይትድ ተርስተገን ይፈርማል አይፈርምም? ተርስተገን በግሩ መጫወት የሚችል ነው። አንድሬ ዮናና ማንቸስተር ዩናይትድን ሲቀላቀል አንድም ጎበዝ ግብ ጠባቂ ነው። በሌላ በኩል ደግሞ በግሩ መጠቀም የሚችል ነው። እንደነዚህ ያሉ ኳሊቲዎች ያሉት ግብ ጠባቂ ነው በዚህ ሰዓት በእግር ኳስ የሚፈለገው ተብሎ ማብራሪያ ሲሰጥ ነበረ። ስለዚህ አንድሬ ዮናናን በተርስተገን መተካት ለማንቸስተር ዩናይትድ ምንም የሚፈጥረው ክፍተት የለም። አንድሬ ዮናና በብዙ ጨዋታዎች ላይ እንግዲህ ሲቸገር፣ እንደዚሁም ደግሞ አንዳንዴ ሰው ስተት ሊሰራ ይችላል፣ ግን ከስተቱ በኋላ ሲቆጭ አለማየት አይ ቲንክ ኢትስ ሞር ፔንፉል የሚመስለኝ እሱ ነው። ስለዚህ ይህንንም ነገር ከግምት ውስጥ ያስገቡት ይመስለኛል። ግን ያለ ፈተና ነው ወይ አንደር ተርስተገን ማንቸስተር ዩናይትድን የሚቀላቀለው ያልን እንደሆነ ኖ፣ ፈተና ይኖረዋል። አንደኛ ባርሴሎና ይህንን ግብ ጠባቂ እሺ ብሎ መስጠት አለበት። ሼዝኒ ያለው ከኤስፓኞል አዲስ ግብ ጠባቂ አስፈርመዋል። ስለዚህ አንደር ተርስተገን ማንቸስተር ዩናይትድን እንዲቀላቀል ማን ዩናይትድ ገፍቶ ለባርሴሎና ጥያቄ ካቀረበ እምቢ የሚባልበት እድል ብዙ አይታየኝም። ነገር ግን ደግሞ ቼልሲም የግብ ጠባቂ ችግር አለበት። ግብ ጠባቂው ላይ ትልቅ ስራ ካልሰራ በስተቀረ በሌሎች ቦታዎች ራሱን ለማጠናከር የሚወስዳቸው እርምጃዎች ፍሬ አያፈሩም የሚባልለት ቼልሲም አንድ ሮይተርስ ሰገን ላይ ፍላጎት አለው። ስለዚህ በሁለቱ የፕሪሚየር ሊጉ ትልልቅ ክለቦች መካከል ይህንን ግብ ጠባቂ ለማስፈረም የሚደረግ ፉክክር በማን አሸናፊነት ይጠናቀቃል የሚለውን አናውቅም። የአንዳቸው መፈለግ ለሌላቸው የሌላቸው መፈለግ ለአንዳቸው ግን ፈተና ነው የሚሆነው። በአጠቃላይ 291 የላሊጋ ጨዋታዎችን ለባርሴሎና ያደረገ ከ2014 ጀምሮ የባርሴሎና ተጫዋች የሆነው አሁን ለጀርመን ብሔራዊ ቡድን በቋሚነት እየተሰለፈ የሚገኘው ማርክ አንድሬ ተር ስቴገን ማንቸስተር ዩናይትድን ወይም ቼልሲን ይቀላቀላል። ቼልሲ ሊያም ዴላፕን በማስፈረም ማንቸስተር ዩናይትድ ላይ ብልጫ ወስዶ ነበረ። እውነት ሁለቱም ክለቦች በማርክ አንድሬ ተር ስቴገን ላይ ፍላጎታቸውን የሚያጸኑ ከሆነ በዚህኛው ዝውውርስ ማን ያሸንፋል የሚለውን ለማወቅ እንጓጓለን። በሌላ በኩል ማንቸስተር ዩናይትድ አስር ተጫዋቾች ከክለቡ ጋር እንደተለያዩ ይፋ እያደረገ ነው ያለው። እነዚህ አስር ተጫዋቾች በእርግጥ አዲስ ስም አልተሰጠንም። እስካሁን ድረስ ብዙም ለማንቸስተር ዩናይትድ ዋናው ቡድን ሲጫወቱ የማናውቃቸው፣ ለዋናው ቡድን ሲጫወቱ የምናውቃቸው ደግሞም ቀደም ብሎ ማንቸስተር ዩናይትድ ጋር እንደማይቆዩ መረጃ ያለን ተጫዋቾች ናቸው። በዝርዝር ውስጥ የገቡት ለምሳሌ እንደነ ሊንድሎፍ አይነት፣ እንደነ ክሪስቲያን ኤሪክሰን አይነት ተጫዋቾች ቀድሞውም ቢሆን እንደሚወጡ በእርግጠኝነት ስንናገር የነበሩ ናቸው። ጆኒ ኢቫንስ እነዚህ እነዚህ አይነት ተጫዋቾች ከማንቸስተር ዩናይትድ ጋር አይቀጥሉም ወይም ማንቸስተር ዩናይትድና እነዚህ ተጫዋቾች ይለያያሉ ብለን ስንል ነበር። ግን ደግሞ በዋናው ቡድን ውስጥ ያን ያህል የጎላ ሚና ያልነበራቸው ታዳጊ ተብለው የተያያዙ ግን እነዚህን ታዳጊዎች ወደ ማንቸስተር ዩናይትድ ዋና ቡድን የማደግ እድላቸውን በመገምገም አይ ብንለያይ ይሻላል፣ እድላቸውን በሌላ ክለብ ይሞክሩ ተብለው የተለያዩ ተጫዋቾች አሉ። በጣም በዕድሜ የገፋው ግብ ጠባቂው ቶም ሂተን በመሰናበት እና በመቆየት መሀል ላይ ነው የሚገኘው። እንግዲህ ማንቸስተር ዩናይትድ ለቶም ሂተን አቀረበ የሚባለው ኦፈር አለ። ለ2025/26ም ከኛ ጋር እንድትቆይ እንፈልጋለን ግን ይህንን ጥያቄ የምትቀበል ከሆነ ነው ብለው ጠረጴዛ ላይ ያስቀመጡለት የተጫዋቹ የክፍያ እና የሌሎች ጥቅማ ጥቅም ጉዳይ አለ። ሂተን ይህንን ለመቀበል እያንገራገረ ነው። ካልተቀበለ የመውጫ በሩን ያሳዩታል። ከተቀበለ ከማንቸስተር ዩናይትድ ጋር ለ2025/26 አብሮ የሚቆይ ነው የሚሆነው። እንግዲህ የቀድሞ የበርን ላይ ጠባቂ በኦልድ ትራፎርድ በ2526 ሊቆይ የሚፈልግ ከሆነ ማንቸስተር ዩናይትድ ያለውን መቀበል ይኖርበታል። አሁን ላልናቸው ተጫዋቾች ግን ከማንቸስተር ዩናይትድ ጋር የነበራቸው ቆይታ አብቅቷል። ክሪስቲያን ኤሪክሰን፣ ጆኒ ኤቫንስ፣ ቪክቶር ሊንድሎፍ እና ሌሎችም ማንቸስተር ዩናይትድ ጋር በይፋ መለያየታቸው ተነግሯል ነው የማንቸስተር ዩናይትድ እና የብሬንትፎርድ ድርድር መጥሮ ሁኔታ እየሄደ ነው በነገራችን ላይ አስቸጋሪ የሚያደርገው ወይ ዛሬ ወይ ነገ ቶተንሃም ሆትስፐርስ ቶማስ ፍራንክን ዋና አሰልጣኝ አድርጎ ይቀጥራል ወይም የእሳቸውን ቅጥር ይፋ ያደርጋል ተብሎ ነው የሚጠበቀው። ቶማስ ፍራንክ የቶተናም አሰልጣኝ ሆነው ስራ የሚጀምሩ ከሆነ ኤምቤሞን መውሰድ ይፈልጋሉ ወደ ቶተንሃም ነው የተባለው። ስለዚህ ከቶተንሃምን ጋራ ማንቸስተር ዩናይትድ ትግል ውስጥ ይወድቃል። ቶማስ ፍራንክ ኤምቤሞ ምን አይነት አቅም እንዳለው በአንድ ቡድን ላይ ሊያሳድር የሚችለውን መሻሻል ወይም የመሻሻል ተጽዕኖ በደንብ ስለሚረዱት በቶተንሃም ቤት ቅድሚያ ተሰጥቷቸው እንዲሰሩ ከሚፈልጓቸው ጉዳዮች መካከል አንደኛው የኤምቤሞን ዝውውር ከብሬንትፎርድ ወደ ቶተንሃም እንዲያጠናቀቁ ማድረግ ነው። ማንቸስተር ዩናይትድ ይሄ ገብቶታል። ይሄ ስለገባው ኤምቤሞ ላይ ያለውን ፍላጎት ከፍ እያደረገ መጀመሪያ ያቀረበውን ዋጋ እያሻሻለ፣ ያሻሻለውን ዋጋ ብሬንትፎርድ እንዲቀበለው እያግባባ ይገኛል። ነገር ግን ከዚህ በፊት እያል ነው እንደነበረው ማንቸስተር ዩናይትድ በጣም ዲሲፕሊን ሆኖ ነው በዘንድሮ የክረምት ተጫዋቾች የዝውውር መስኮት ላይ ተሳትፎ የሚያደርገው። ኦቨር ፔይመንት የሚባል ነገር ወይም አንድ ተጫዋች ይገባዋል ብሎ ከሚያስበው በላይ መክፈል ማንቸስተር ዩናይትድ ዘንድሮ የማይሞክረው ጉዳይ ነው። ከተቻለ እና ከተሳካ ማን ዩናይትድ ይሁን ባለዋጋ ተጫዋቾች ወደ ኦልድ ትራፎርድ ይሄዳሉ። ካልሆነ ማንቸስተር ዩናይትድ ሌሎች አማራጮች ላይ ትኩረት ያደርጋል ነው። ይሄ ማንቸስተር ዩናይትድን በተመለከተ ነው። ሊቨርፑል የዊርትስን ዝውውር ለምንድን ነው የማይጨርሰው? በተጫዋቹ ዝውውር ዙሪያ ምን አዲስ ነገር አለ የሚል የብዙ ሰዎች ጥያቄ ይመጣል ወደኛ። ይሄ ዝውውር በእኔ እምነት ይጠናቀቃል። ፍሎሪያን ዊርትስም የሊቨርፑልን ማሊያ ለ2526 የውድድር ዓመት ይለብሳል። ስለዚህ ለሊቨርፑል ደጋፊዎች ከዚህ አንጻር ብዙ የሚያሰጋ ነገር ይኖራል ብለን አናስብም። ነገር ግን ሊቨርፑል ከዚህ በፊት አቅርቦት የነበረው 113 ሚሊዮን ፓውንድም ቢሆን በባየር ሊቨርኩሰን ተቀባይነት አላገኘም። ሊቨርፑል ይሄ መረጃ ደርሶታል። ከባየር ሊቨርኩሰን አቋም ጋር በተያያዘ 105 አቀረበ ውድቅ ተደረገበት፣ 113 አደረገ ውድቅ ተደረገበት። አሁን ግን ለብሪታንያ እግር ኳስ ሪከርድ ሊሆን በሚችል ከዚህ በፊት ካይሴዶ ቼልሲን የተቀላቀለበትን ዋጋ በሚያስንቅ ወይም በሚበልጥ ዋጋ 118 ሚሊየን ፓውንድ ጠረጴዛ ላይ ሊያቀርብ ነው እያቀረበም ነው ተብሎ አለ ሊቨርፑል ለባየር ሊቨርኩሰን። አሁን ብዙ ሰዎች የሚገምቱት ይሄ ግምትኛንም ያጠቃልላል ይሄ የ118 ሚሊየን ፓውንድ የዝውውር ጥያቄ ሊቨርፑል ለባየር ሊቨርኩሰን የሚያቀርበው የመጨረሻው የዝውውር ጥያቄ የመጨረሻው ኦፈር ነው የሚሆነው። ከዚህ በኋላ 115፣ 118፣ መቶ20 ወይ መቶ20 ምናምን አድርጎ ያቀርባል ተብሎ አይጠበቅም። ስለዚህ የመጨረሻ የተባለውን የዝውውር ሂሳብ ለባየር ሊቨርኩሰን ያቀረበው ሊቨርፑል ይሄ ጥያቄው በባየር ሊቨርኩሰን ተቀባይነት ያገኛል፣ ተጫዋቹም ወደ አንፊልድ ጉዞ ይጀምራል ተብሎ ነው የሚጠበቀው። ስለዚህ ከሊቨርፑል ጋር የተያዘው ትልቁ ወሬ ሊቨርፑል የመጨረሻ ግን ደግሞ ሪከርድ የሆነውን ዋጋ ለባየር ሊቨርኩሰን ሊያቀርብ ነው። ቢቢሲ የገመተው 118 ሚሊዮን ፓውንድ ነው። ይህንን ግምት ስካይ ስፖርት ስም ሆኑ ሌሎቹ እየተጋሩት ይገኛሉ። ማንቸስተር ሲቲ ያልተቻለው ክለ ማንቸስተር ሲቲ እንግዲህ በጣም በጣም በጣም የተሳካ የሚባል የክረምት የተጫዋቾች የዝውውሩ መስኮትን እያደረገ ይገኛል። እንግዲህ የነገው ዴድላይን ዴይ ወይም በዓለም ዋንጫው ላይ የሚሳተፉ ክለቦች ዓለም ዋንጫ ላይ መጠቀም የሚፈልጓቸውን አዳዲስ ተጫዋቾች እስከ ነገ ጁን አስር ድረስ እንዲያስመዘግቡ የተሰጠው ፈቃድ ነገ ይዘጋል። ይሄ ከመሆኑ በፊት ፔፕ ጓርዲዮላ እና የሲቲ ሰዎች በጥድፊያ የሚፈልጓቸውን ተጫዋቾች፣ በፍላጎት የለዩቸውን ተጫዋቾች እያነጋገሩ ወደ ማንቸስተር ሲቲ ተጫዋችነት እንዲቀየሩ እያደረጉ ይገኛሉ። አሁን ራያን አይት ኖር የሚባለውን አልጄሪያዊ የወልቨርስ ዋንደረርስ ወይም የወልቨር ሃምፕተንን የመስመር ተከላካይ ወደ ማንቸስተር ሲቲ ለመውሰድ አጠቃላይ ስራው ተጠናቋል። እንግዲህ ልጁ ሌፍት ባክ ነው። በጣም ጥሩ የሚባል ተጫዋች ነው። የጋርዲዮላ ሀሳብ ይስማማዋል። በጋርዲዮላም እንደውም የበለጠ የተሻሻለ ተጫዋች ሊሆን ይችላል ነው። 31.5 ሚሊዮን ፓውንድ የመጀመሪያ ቀጥታ ክፍያ ይሆናል። ነገር ግን አጠቃላይ ብዙ ነገሮችን ከግምት ውስጥ በማስገባት የአይትኑሪ ዝውውር 36.3 ሚሊዮን ፓውንድ ሊሆን ይችላል ነው አዲሱ ወሬ። ይህ ተጫዋች የሕክምና ምርመራውን በተሳካ ሁኔታ አጠናቋል ነገ የዝውውር መስኮቱ ተዘግቷል ከመባሉ በፊት አዲስ ተጫዋች ማስመዝገብ ከዚህ በኋላ አይቻልም ከመባሉ በፊት አይት ኑሪ የማንቸስተር ሲቲ ተጫዋች ይሆናል በአለም ዋንጫውን ማንቸስተር ሲቲ ነው ወክሎ ይጫወታል ተብሎ ነው የሚጠበቀው ተጫዋቹ ለማንቸስተር ሲቲ የአምስት ዓመት ኮንትራትን ይፈርማል ከጋርዲዮላ ጋር ሊሰራ ይችላል በነገራችን ላይ የዓለም የክለቦች ዋንጫ የፊታችን እሁድ ይጀምራል ነው ማንቸስተር ሲቲ ሌላ ያከናወነው ትልቅ ስምምነት አለ። ይህ ስምምነት ከሊዮን ጋር እየተደረሰ ነው። የማንቸስተር ሲቲ እና የሊዮን ስምምነት ብዙዎቻችሁ በእንግሊዝ ፕሪምየር ሊግ ልታዩት የምትጓጉትን ቼርኪን ወደ ማንቸስተር ሲቲ ተጫዋችነት እየወሰደ ነው። ማንቸስተር ሲቲ መጀመሪያ ጥያቄ አቀረበ ሳይሳካ ቀረ፣ ወይም በሊዮን ተቀባይነት አላገኘም ነበር የመጀመሪያው ጥያቄ። አሁን ሪያን ቸርኪ ግን ለሁለተኛ ጊዜ ማንቸስተር ሲቲ ያቀረበውን ጥያቄ ሊዮን ስለተቀበለው በሊዮንና ና በማንቸስተር ሲቲ መካከል ስምምነት ላይ ተደርሰዋል። የሕክምና ምርመራው በፍጥነት ይከናወናል። የሪያን ቸርኪም ዝውውር ከነገው የዝውውር መስኮቱ መዘጋት በፊት ይከናወናል። ራያን ቸርኪም ለማንቸስተር ሲቲ በዓለም የክለቦች ዋንጫ ላይ ይወዳደራል ተብሎ ነው የሚጠበቀው። ጥቂት ነጥቦችን ስለ ራያን ቸርኪ አንዳንድ ነገሮችን እናንሳ። እንግዲህ ማንቸስተር ሲቲ ከኬቨን ደብሮይነ ጋር ተለያይቷል። ይህንን ተጫዋች በዓለም የክለቦች ዋንጫም ላይ እንደዚሁ አይጠቀምም። የሊዮንና የፈረንሳይ ብሔራዊ ቡድን ተጫዋች የሆነው ቸርኪ ይህንን ኬቨን ደብሮይንን ተክቶ በዓለም ዋንጫ ላይ ለማንቸስተር ሲቲ አገልግሎት የመስጠትን ሚና ይወጣል ተብሎ ነው የሚጠበቀው። አሁን በጣም ብዙ ሰዎች የገረማቸው ማንቸስተር ሲቲ ለዚህ ተጫዋች ዝውውር ያቀረበው 40 ሚሊየን ዩሮ ወይም 33 ሚሊየን ፓውንድ ነው። የልጁን አቅም ከግምት ውስጥ ያስገቡና ይህንን ልጅ እኮ ማንቸስተር ሲቲ በዚህ ዋጋ ሲያገኘው ወይም ሊቨርፑል ፍሎሪየን ዊርትዝን የሚያስፈርምበት 118 ሚሊየን ፓውንድና ማንቸስተር ሲቲ ቼርኪን የሚያስፈርምበት ዋጋ ከሶስት እጥፍ በላይ ነው የፍሎሬን ዊርትስ ነገር ግን ሊቨርፑል ከዊርትስ የሚያገኘውን አገልግሎት ማንቸስተር ሲቲ ያለምንም ጥርጥር ከራያን ቼርኪ ያገኛል ተብሎ ለማንቸስተር ሲቲ ትልቅ ትልቅ ትልቅ አድናቆት እየተሰጠ ነው የሚገኘው። ይህንን በምናነሳበት ሰዓት ላይ አንዳንድ ነጥቦችን እናንሳ። ለምሳሌ የማንቸስተር ሲቲ አድቫንቴጅ ተብሎ የተወሰደው ነገር በጣም ካልኩሌትድ የሆነ ሪስክ ነው ማንቸስተር ሲቲ የወሰደው ቼርኪ ምናልባት ከ16 ዓመቱ ጀምሮ በጣም ታላቅ ተጫዋች ሊሆን እንደሚችል በጣም ብዙ ሰዎች የሚናገሩለት ነው። በአውሮፓ በጣም ትልልቅ በሚባሉ ሊጎች ላይ የመጫወት አቅም ላይ እየደረሰው በጣም በጣም በጊዜ ነው ተብሎ ይነሳል። ስለዚህ ለፈረንሳይ ብሔራዊ ቡድን በቅርቡ መጫወት የጀመረ በተጫወተበት የመጀመሪያው ጨዋታ ላይ ጎል፣ የሚገርም ጎል ያስቆጠረ የፈረንሳይ ብሔራዊ ቡድን በስፔን ሲሸነፍ ተቀይሮ ከገባ በኋላ ለብሔራዊ ቡድኑ መነቃቃት ትልቅ አስተዋጽኦ ያደረገ ተጫዋች ነው። ስለዚህ ለሊዮን ይሰጥ የነበረውን አገልግሎት የሚያውቁ አሁን ከጋርዲዮላ ጋር የሚገናኝበትን እድል ማግኘት ለቼርኪ በጣም በጣም በወሳኝ እድሜ የተገኘ መልካም አጋጣሚ በወሳኝ እድሜ የመጣ በጎ ነገር ነው ተብሏል። በነገራችን ላይ አውሮፓ ውስጥ አምስት ትልልቅ ሊጎች አሉ። በእነዚህ አምስት ትልልቅ ሊጎች ከሚጫወቱ ተጫዋቾች መካከል ብሩኖ ፈርናንዴዝ እና ራፊኒያ ብቻ ናቸው በሁሉም የውድድር አይነቶች የግብ እድልን በመፍጠር በቁጥር ከቼርኪ የሚበልል ራያን ቼርኪ ሶስተኛ ነው ማለት ነው። ግን አንድ ነገር አነርሳ ብሩኖ ፈርናንዴዝ የተጫወተ ጨዋታ ብዛት፣ ራፊኒያ የተጫወተ ጨዋታ ብዛት ራያን ቼርኪ ከተጫወተው በ13 ይበልጣል። ስለዚህ እነዚ 13 ጨዋታዎች ላይ የመጫወት እድል ቢያገኝ ወይም በጨዋታ ብዛት ከብሩኖ ፈርናንዴዝና ከራፊኒያ ጋር እኩል ቢሆን ቁጥሮቹ ይጨምራሉ ተብሎ ነው የሚጠበቀውእና የማንቸስተር ሲቲ ቶፕ ታርጌት የነበረው ራያን ቼርኪ አሁን እንደታሰበው ወደ ኢትሃድ ጉዞ የሚያደርግበት ስምምነት ላይ ተደርሷል። የከሰዓቱ ትልቁ ወሬ ይሄ ነው፣ የራያን ቸርኪ ዝውውር ወደ ማንቸስተር ሲቲ መጠናቀቅ ነው። ኬቨን ደብሮይነን ያለምንም ጥርጥር ይተካዋል። ምናልባት የጋርዲዮላን ሲስተም በማንቸስተር ሲቲ ያሉት ሌሎች ተጫዋቾች ጋራ ለመግባባት ከነሱ ጋራ ወደ መስመር ለመምጣት ጊዜ ካልወሰደበት በስተቀረ የፍሎሪያን ዊርትስን አገልግሎት በ40 ሚሊየን ዩሮ ወይም በ33 ሚሊየን ዩሮ እንደማግኘት ተቆጥሮለታል። ሊቨርፑል 118 ሚሊዮን ፓውንድ አውጥቶ የሚያገኘውን አገልግሎት ማንቸስተር ሲቲ በ33 ሚሊዮን ፓውንድ ሊያገኘው ነው ተብሏል። ልጁም ማንቸስተር ሲቲም ከዚህ አንጻር እድለኞች ናቸው ተብለው እየተገለጹ ነው የሚገኙት። በነገራችን ላይ ወዲያው ነው ይሄ ዝውውር እንደተጠናቀቀ ባለሙያዎቹ ግሬድ የሰጡት ለ ቼርኪ ኤ ሰጥተውታል። በቃ ይሄ እድሜ ከጋርዲዮላ ጋር ተገናኝቶ ይሄ እድሜ ለማንቸስተር ሲቲ የተጫወተው ይበልጥ የሚበስሉበት ይበልጥ ብዙ ነገር የሚማሩበትና ታላቅነትን የሚቆናጠጡበት ነው በሚል ነው ኤ የተሰጠው። ለማንቸስተር ሲቲም ኤ ነው የተሰጠው በዚህ ዝውውር፣ የሲቲ ምርጥ ዝውውር ከሚባሉት መካከል ነው። ቀደም ሲል የጠቀስናቸው ነገሮች በሙሉ ዝውውሩን ምርጥ ያደርጉታል። ለሻጭ ክለብ ለሊዮን ግን ቢ ማይነስ ሰጥተውታል። ለዚህ ነው ማንቸስተር ሲቲ አልተቻለም የምንለው ይህንን በተግባር እያሳየ ስለሚገኝ ነው። የእዛየዝ ተጨማሪ የምንላቸው ዝውውር ጉዳዮች ባርሴሎና አሁንም ተጨማሪ ተጫዋቾችን መሸኘት ተጨማሪ ተጫዋቾችንም ደግሞ ወደ ካምፕኑ የመውሰድ ጥረት ላይ ይገኛል። ዝም እንልም ወይም በዝምታ የምናልፈው የተጫዋቾች የዝውውር መስኮት አይደለም የሚል አስተያየትን ሰጥተዋል። ሳንጣደፍ ነገሮችን በስነ ስርዓት እናከናውናለን የሚል አቋም አላቸው። ሌሎችም ክለቦች ተጨማሪ እርምጃዎችን መውሰዳቸው አይቀርም። ይህ ክረምት እንዳለፉት አይደለም። ካለፉት ይበልጥ አዳዲስ ግን ትልልቅ ዝውውሮች የሚከናወኑበት ምናልባትም የፕሪሚየር ሊጉም ይሁን ሌሎች የአውሮፓ ሀገራት ለተጫዋቾች የሚያወጡት ገንዘብ ከከዚህ በፊቱ ጋር ሲነጻጸር ሪካርድ ሆኖ ሊመዘገብ የሚችልበት የዝውውር መስኮት ይሆናል ተብሎ እየተጠበቀ ነው ያለው። ብዙ የቆጫቸው ብዙ የተቆጡ ክለቦች ደጋፊዎች አሉ። ይህንን ቁጣ ለማብረድ ከቁጭት ለመውጣት ራስን ማጠናከር ምንም ምንም አማራጭ የሌለው ጉዳይ ነው። ለዚህ ነው ተፍ ተፍ እያሉ ያሉት የቻሉትን እያደረጉ ያሉት ከወዲሁ ስራዎቻቸውን ለማጠናከር ወዲያ ወዲህ የሚባትሉት ስለዚህ ነው። ይህንን የዝውውር መስኮት በተመለከተ በዚህ ሰዓት ሁልጊዜም እናንተን እያገኘን አዳዲስ መረጃዎችን የምንሰጣችሁ ለዚህም ነው። ሸገር ስፖርት ዊዝ አበበ ገደይ የሚለውን የዩቲዩብ ቻናል ሰብስክራይብ አድርጉት፣ ሊንኩን አጋሩት፣ እንብዛ የምንለው አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ